አርቲስት ግጥም ጽፌ የምታደንቀው ስለሆነ ነው። አዎ እና ግጥሙን አሁንም ድረስ በቃል ያውቀዋለሁ። እሱ ለተማሪዎች ሊያነቃቃል ሊያበረታ፣ በርቱ ጎብዙ፣ ፈተናው ይሄ ነው፣ ኦፖርቹኒቲው ደግሞ ይሄ ነው ሊል መጣ። ዩኒቨርሲቲ እንደሚመጣ ቀድሞ ነው የተነገረን እና መምህራችን አመጡትና ያንን ግጥም እሱ ፊት አቀረብኩ አሀ፣ ግጥም አለኝ ለእሱ ምናምን ብለህ ተናግረህ ቀድሜ ነገርኩምራች። አቅርብ ተባልክ። እስቲ አቤና አውጣ፣ እንደዚህ እንደዚህ ምናምን፣ ምናም ሲባል እኔ አቀረብ። ከዛ አቅርቤ ሲጨረስ፣ የእውነቴ እኮ ነው የምነግርህ፣ ሰውየው አርቲስቱ አለቀሰ። እኔ ማለት አልኩ። ተነካ በግጥሙ። በእውነት ነ እኮ ግን ተነክቶ ነው። ምንድን ነው በግጥሙ ነው ወይስ እንደዚህ መገለጽ አይገባኝም በምንድን ነው ያልሽ እኔ ልጅ ነኝ እሺ እኔ ላይ ስላሳደረው ተጽዕኖ ነው ግጥሞ ማንንም ቢሆን ኢንፍሉዌንስ ካደረግሽ አንዱ በጎ ስለሆነ እኮ ነው መጥፎ እኮ አይደል ማንንም ቢሆን ተጽዕኖ ካደረግሽ እንዲሳብ ካደረግሽ የሆነ የሚሰማሽ ስሜት አለ ብዬ ነው ማም ነው አሁን ይሄ ግጥሞ ኳሊቲ ምናምን ምናምን ምናምን ኖሮት እኮ አይደለ ሀሳቤ ገብቶት ነው ብዬ ነው የማምነው። የምሬን ደግሞ የእውነቴን። አሁን ለምን አነሳውት ይህንን? ለላሚን ያማል ንብ በጣም ደስ ይለኝ ነው በእውነት እኔ እንዴት አባቴ አሁን ሌሊቱን ሲያሳስበኝ የነበረው እንዴት አባቴ አርጌ ነው የምገልጸው ይህንን ልጅ ነው በእውነት እናቴ። ትምህርት በጣም በጣም ይህንን እድሜ እንዴት እንደዚህ ሊረጋጉበት ይቻላል? ዊዚስ ኦል አቴንሽን ኦን ዩ ማለት ነው። ማለት ይሄ ሁሉ ትኩረት አንቺ ላይ ሆኖ እንደሆነም እያወቅሽ መሆኑን እኮ በኋላ ብታውቂ ኖሮ ችግር የለውም። ስላላወቀ ነው ምናምን በድብቅ ካሜራ በድብቅ እያየ ነው ምናምን፣ አጮልቀን ምናምን እያየ ነው ቢሆን ኖሮ ማንም እያየው ስላልሆነ ባገኘው ነጻነት ነው ምናምን ትያለሽ። በዛ ሌቭል ላይ ባለ ቻምፒዮንስ ሊግን በሚያል ውድድር በዛ መጠን ጉብዝናሽን አውጥተሽ ስታሳይ ልክ ስትሆኝ ሳይደንቅሽ አይገርም። እኔ የሚሰማኝ አንድ ነገር ነው፣ ይህንን ነጻነቱን በተመለከተ ለላሚን ያማል በቃ ጨዋታውንም ሳይ ከዛ በኋላ ጨዋታው ላይ ያደረገውንም ነገር ስመለከት የነበረውንም ነጻነት በደንብ ስረዳ ይሄ ነጻነት እድሜ የሚሰጠው ነጻነት ሊሆን ይችላል ብያ አስቤያለሁ። በእውነት እንደዛ አስቤያለሁ። እድሜ ነው። ባለፈው ሳምሪዬ ለምን መሰለሽ እድሜ የሚሰጠው የማንቸስተር ሲቲው ጩጬው እንደ ገባ ስህተት የሰራው እኮ እድሜው ትንሽ ነው። እንድናዝነ ነው። እድሜ የሚሰጠው ነጻነት አንዳንድ ጊዜ በሁለት ነገር ነው የሚከፈለው። አንዳንዱ ያንን ነጻነት ለመኖር ይቸገራል ወይም ጫናው በጣም ይበዛበታል። አንዳንዱ እንደ ላሚን ያማል አይነት ተጫዋች ደግሞ በቃ አይሰማውም ያ ነገር። አሁን እኮ ያለሁት የአውሮፓ ቻምፒየንስ ሊግ ላይ እንደዚህ ምሽት ነው፣ ከኔ እንደዚህ ይጠበቃል ወይም እንደዚህ ሳረግ ምናምን የሚለው ነገር በቃ አንዳንዴ ዝም ብሎ በነጻነት እንድትኖር ነገሮችን በአብዛኛው ሳታገናዘባቸው ወይም እዛ ተጽዕኖ ስር ሳትወድቅ እንድታልፍ ያደርግሃል እኮ እድሜ። ያኔ እኮ እንዴት ምናምን ብላ አንተ ራሱ አስባታቅም በዚህ ነገሮች ሳልፍ እንዴት ነጻነት ተሰማኝ ምናምን ብለህ እኮ በኋላ አድገህ ስታገናዘበው። እንዲህ ምናምን ልትል ትችላል። እና ያ ነገር በቃ ሊሆን ይችላል። አሁን የኔ ግምቴን እና እኔ የተረዳሁበት መንገድ ነው። አሪፍ ፐርስፔክቲቭ ነው። እንደዛ ተሰምቶ እኔ እንደዛ ተሰምቶኛል። በጣም በጣም በጣም በቀላሉ ና በነጻነት ነው የሚጫወተው። በጣም የሚገርም ነው። ጨዋታ ላይ የሚያደርገው ነገር በጣም የሚገርም ነው። ያ ነው እኔ በቃ ሊሆን ይችላል ብዬ በዛ መንገድ ነገሩን እንዳስበው ያደረገኝ። እንጂ እንደምታውቀው የአውሮፓ ሻምፒየንስ ሊግ ምሽት ነው፣ የመልስ ጨዋታ ነው። በመልሱ ጨዋታ ላይ የሆነ ነገር ሊፈጠር ይችላል፣ ባርሴሎና ከውድድር ሊወጣ የሚችልበት ሁኔታ ሊፈጠር ይችላል። ግን ይህንን ነገር ሁሉ ትቶ ጨዋታው ላይ ፐርፎርም ማድረግ፣ በነጻነት መጫወት፣ ጎል ማስቆጠር፣ አሲስት ማድረግ እይታ አይፈልግም ነው ይሄ ሾው አፕ ምናምን። ይሄ አሁን ከልጅነት የሚጠበቀው ስህተት አላይበትም። አዎ ሾው አፕ ማለት እንደዛ አይነት ነገር ያለውም። አሁን አንዳንዳ ምንም ነው እኮ የማይመስለው ግን በጣም ለባርሴሎና ትልቅ ነገር ነው። ባለፈው አረ ለኛ ነው ትልቁ ነገር ቴዎስ እውነት። እኔ ለእኔ ነው ትልቁ ነገር ማየት። እኔ በጣም በጣም እኔ ሜሲ ሲጀምር አይቸዋለሁ ሜሲ ሲጀምር አይቸዋለሁ። ሮናልዲኒዮ ጎል ካገቡ በኋላ ሲያዝለው ሁሉ ትዝ ይለኛል። ሮናልዲኒዮ ሲመሰክርለት ምናምን ትዝ ይለኛል። ሁለት ሺ አራት አካባቢ ሜሲን በቃ ሲጀምር አይቸዋል። ይህም ሲጀምር አይቸዋል። እኛን እድለኛ ብዬ የማስበው በተለይ ይህንን ኪፓፕ አድርጎ መሄድ ከሆነ አተራፍን እኮ በቃ ከነ ሜሲ በኋላ እንደገና እግር ኳስ ውስጥ ጥበብ እያየን እንድንቀጥል የሚያደርገን ላሚን ያማል ሊሆን ይችላል ብዬ ነው ማስበው ነ በቀደም ምን ሆነ አርሰናል ከማጋራ ጋራ ሲጫወት ነው ብናትር፣ አርሰናል ትልቅ ጨዋታ ነበረው እና ከዛ ጨዋታ በፊት በመንገድ ላይ ሰዎችን እያቆሙ ይጠይቃሉ። እንደ ቮክስ ፖፕ ነገር ይሰራል። እና እንዴት ሴት ትጠየቃለች፣ ስለ አንቺ አለም እንዲያውቅልሽ የምትፈልጊው ነገር ተናገሪ ተባለች። ሴትዮዋ ትልቅ ቻናል እኮ ነው ስለአንቺ አለም እንዲያውቅ ያድል አይኖርሽም፣ በቃ ምንም ተባለ ነው ነገ አርሰናል ሲጫወት ወደ ሜዳ ከሚገቡት ሰዎች ተጫዋቾች መካከል አንዱ የኔ ልጅ መሆኑን አለም ይወቅልኝ አለች። ገና ከጉዳት ያላጠገቀች ሴት ናት። ፊት የሚናገረው ፊት የሚያሳብቀው ነገር አለ አይደል? አውሪሌ ማማ ጋዜጠኛ፣ አዎ፣ የማን ነሽ አለ። የስኬሊ እናት ነኝ አለች። ስኬሊ እንግዲህ ገና መነሻው ላይ አይደል ያለው፣ ገና ልጅ ነው። በነጻነት መንገድ ላይ የምትዘዋወር ናት። ገና ካሜራዎች ውስጥ ብዙ አላወቅነት ለአለም እንዲያውቅላት ፈልጋ ልጅ፣ ነገ አርሰናል ነው ክሎደ ሜዳ ይገባል። የስኬሊ እናት ነኝ አለች። ልጅ እንዳልኩሽ ገና የሆነ ነገር አለ፣ ግን ኩራቷ ምናምን ምናምን ምናምን ተሰማኝ። የዚህኛዋን ም እናት አይተሻታ? የላሚን ያማል ቤታቸው ውስጥ አጎቱ ቁጭ ብሎ ምና አይታችኋል? ዶክመንተሪ ነገር እሱ የሆነ ነገር እየበላ ትምህርት እያጠና ሶፋ ላይ ተቀምጠው የሚቃለዱት ምናምን ነገር ገና ያልተላቀቁ ሰሞን የተሰራ ነው ጩጭ የሆነ እና ምን አሁን ስለዚህ ሰው ሳስብ ነው የምኖረው። በቃ እኔ በእኔ ባህሪ ነው ምላቸው ታድሎ ብዬ ማለት ነው። ሜዳ ላይ የሚደረገው ነገር ይህንን ያህል ሲያስደንቀን አብረውት የሚጫወቱ ተጫዋቾች ይመጡና ለምሳሌ ሄነሪ ስለ ሊዮኔል ሜሲ መጥቶ ምን ይልሻል? እናንተ ያያችሁት ሜዳ ላይ ያለውን ነው ይልሻል። እኔ እንጃ እንግዲህ አይዶን ነው። እናንተ ራሳችሁ ስለ ላሚን ያማል የተሰማችሁን ነገር ጻፉልን ብንል ነው የተሻለ የሚመስለኝ ነ ልክ ነው። ትላንትና ያው ጎልም አስቆጥሯል አሲስት ያደረገበት ማድርጓል የሚገርም ልክ ነው። እና አስራ ሰባት አመት ከሁለት መቶ አርባ አንድ ቀኑ ላይ ነው ላሚን ያማል በዚህ እድሜ ትንሹ በአውሮፓ ሻምፒየንስ ሊግ መድረክ ላይ በአንድ ጨዋታ አሲስትም ያደረገ እንደዚሁም ደግሞ ጎል የሚያስቆጠረ ተጫዋች ሆኗል። በየጊዜው ያው ታሪክ እየሰራ ነው። በተለይ ከእድሜው ትንሽነት ጋር በተያያዘ በየጨዋታዎቹ ላይ የሚያደርገው ነገር እንዳስገረመን እንደቀጠለ ነው። ስለዚህ ላሚን ያማል ትላንት ያደረገውን አጠቃላይ እንቅስቃሴ በተመለከተ በጣም ብዙ ዘገባዎች ናቸው እየወጡ የሚገኙት። እንደዚሁም ደግሞ በዚህኛው የውድድር አመት በሁሉም ጨዋታዎች ላይ ላሚን ያማል አስራ ሁለት ጎል አስቆጥረዋል አስራ ሰባት አሲስትን ያደረገው በጣም ብዙ ነው። አስራ ሰባት አሲስት በሁሉም ውድድሮች ላይ እና በአለፈው ደግሞ እንደምናስታውሰው የአውሮፓ ዋንጫንም ማሸንፈዋል። ገና በዚህ እድሜው በየጨዋታዎቹ ላይ ተጽዕኖ መፍጠሩ እንዳለው ሆኖ እንደገናም ደግሞ የ የሚያሸንፋቸው ዋንጫዎችም ገና ከወዲሁ የጀመሩ ናቸው። በፊት ልክ በአውሮፓ ሻምፒየንስ ሊግ መድረክም ሆነ በአውሮፓ ዋንጫ ላይ እሱን እንደተመለከት ነው ሊዮኔል ሜሲ በልጅነቱ እሱን ያገኘበትን ፎቶግራፎች ይለቀቁ ነበረ እና በምን አይነት መንገድ በየጨዋታው ላይ የራሱን ጥንካሬ ለማሳየት እንደሞከረ፣ ራሱን እንዴት እንዳሳደገም ደግሞ ያየነባቸው አጋጣሚዎች አሉ። ስለዚህ እንዳልከው እኛም ላሚን ያማል ሲጫወት ማየት በጣም ያስደስታል። በቃ እግር ኳስ የምንዝናናበት ነው ብለን ካልን እንደነዚህ አይነት ጨዋታዎችን የሚያደርጉ ተጫዋቾችን ማየት ደግሞ የበለጠ ስሜታችን ከፍ እንዲል ያደርገዋልና ላሚን ያማል በጣም በጣም ሚገርም ተሰጥኦ ያለው ልጅ ነው እና ያንን ጠብቆ በመሄድና በማሳደግ ረገድ ደግሞ እንዴት ያለ ለውጥ ይመጣል የሚለው ነው ቀጥሎ የሚታሰበው የሚመስለኝ። እኔ አይደለ እኔም እንደዛ ነው የሚስማማ ስማማ ሙሉ ግን በቃ አሪፍ ነው ለኛ አሪፍ ነው። ይሄ ጉልበት፣ አግሬሲቭነስ፣ ፍጥነት፣ ነምበር ኦፍ ጎልስ ምናምን አለም እነዚህ አይነት ሰዎች ጋር ኢሳናርት፣ ክሬቲቪቲ ምንም ምንም ጥያቄ የለው ምንም ጥያቄ የለው። እኔ አሁን የትናንትናውን ኳስ አንደኛ አሲስት ያደረገ ጊዜ ኳሱን የሰበሰበበትን መንገድ አይተችዋል። ልጁ ሲተኛ የቤኔፊካው ልጅ ራፊኒያ በዛ ውስጥ ኳሱን መስጠት እነት ያስቆጠረው ጎል የሚመታው ይመስል ነበር። አዎ እና አመታቱም ደግሞ ምንድን ነው፣ በጣም በቃ ነጻነት አለው። ዝም ብሎ ከዛም በኋላ የሞከራቸው ሙከራዎችም ነጻነቱን በደንብ የምታይበት እንቅስቃሴ ነው ያደረገው። ስለዚህ የትላንትናው ጨዋታ ለባርሴሎና በጣም ጥሩ ጨዋታ ነው የነበረው አጠቃላይ አራት ለአንድ በሆነ ውጤት አሸንፎ እንግዲህ የአውሮፓ ሻምፒየንስ ሊግ ተሳትፎውን ያስቀጠለበት ነው። ትናንት ከተመለከትናቸው ሁለት ጨዋታዎች መካከል እነዚህ ሊቨርፑልና ፓሪስ ሰንጀርማ እንደዚሁም ደግሞ ባርሴሎና ና ቤኔፊካ ያደረጉት ጨዋታ በጣም የተለየ ትኩረት ስቦ ነበረ። እንደገናም ደግሞ ጨዋታው ላይ የተመለከትናቸውም ጉዳዮች የበለጠ ሚያዝናኑ እንደ ነበሩ ለማየት ሞክረናል። አድማጮቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ኢትዮጵያ ለዘላለም ትኖር።